ሰው በሚሰጠው አስተያየት አንተስ ምን ይሰማሃል? እዚህ ጋር እኔ እኮ ሰው በሰጡ አስተያየት ጋር ነው ያኩ እንደ ሀሳብ እንደ ሀሳብ ማለት ነው። ቤተሰብ እኮ ቤተሰቦቼ ናችሁ ስላሳሰባችሁ የፅጌዎት ስላሳሰባችሁ እዚህ ጋር ሀሳብ የሰጣችሁ ነው ያላችሁት እና ሀሳባችሁን አከብራለሁ በጣም ነገር ግን እኔ ምንድን ነው ያደረኩት ነገር ልክ ዋላ እንዳለ ነው። አሁን ላይ እየሄድኩበት ያለው ነገር እንደዛ ነው። ምክንያቱም ጽጌም ማጣት አልፈልግም። እርሱም ደግሞ የልጄ እናት ናት፣ ሶሷን ላጣት አልፈልግም። ምክንያቱም ከምንም በላይ ሴት ልጅ ሴት ልጅ ሆና በድፍረት ወጥታ ከአንተ እርግዣለሁ ካለችኝ በመጀመሪያ ደረጃ ለ0.5 ነው ላ ምንም ነገር ከመቶ ፐርሰንት አልጠረጠርም። ምክንያቱም ቤተሰብ አለ ምን አለና ይህን ሁሉ ነገር አልፋ ሴት ልጅ ሆና መታ እርጉዝ ነኝ አትልም። ዚይ ነገር ሳይፈጠር ማታ እርግዝና ሳይፈጠር ነው። ሁለተኛ ነገር ደግሞ እንደ ሰው የሚያሳስበው አንድ እዚህ ጋር ብዙ ቤተሰብ ብዙ ተከታይ ያለኝና የልጅ እናት ያለችን ሴት ዞር በይ ብሎ መቅፋት አንድ ለሰው ብቻ ሳይሆን አንድ ለሚከተለኝም ሰው ሁለተኛ ደግሞ ለራሴ እንኳን እንደ ባህሪ እንደዚህ አይነት ባህሪ ስለለለኝ ያን ነገር አክሰብት አድርጌ ነ የተቀበልኳት መጀመሪያ ግን አሳቡ ሲመጣ ስለዚህ ያለው ነገር ጊዜ የሚፈታውን ነገር ጊዜ ይፈታዋል ነገር ግን ደግሞ አሁን ላይ በዚህ ሁኔታ ላይ ያለች እኔ ቅድም እየነገርኳቸው ነበር ሆስፒታሉ እንደዛ ስል ጸጌ ካልመጣች ስል ኤፍሱን እና አጠገቢ ምናም ማስተውሰው ነገር አልነበረም። ግን አጠገቢ ሆና እንደዛ ማለት ራሱ ልክ አይደለም እያልኳቸው ነበር። በኖርማል ጭንቅላቴ ቢሆን እዚህ ጋር ያለች በዛ ልክ ካያችሁ ዲስርስፔክት አላደርጋትም ኤፍሱን ፀጌ አጠገብ ጋር እንኳን ሆነ ሁለቱ ለማግባባት እንጂ የሚሞክረው አንዳቸውን ዝቅ አንዳቸውን ከፍ አላረግም። ያንም ማደርገው ያው ይሄ ነው ስለሆነ መ ስለዚህ አሁን ላይ ኤፍሱን መግፋት አልችልም። ምንም ነገር ቢፈጠር ቤተሰብ አለ። እንደገና ደግሞ በመሀላችን የሚያገናኘን ነገር አለ እና ኤፍሱን መተው መተምር የማልችለው ነገር ነው። ጽጌን መቶ እችላለሁ እያልኳች ሲሆን ግን ደግሞ ኤፍሱን ጋር ያለው ነገር ከባድ ነው። ተረዳች። ኤፍሱን ጋር ያለው ነገር ላይ ይከብደኛል። ኤፍሱን ነገሮችን ተረርታ ችግር የለውም ልጃችን ማደግ ይችላል ምናምን፣ አንተ ከጽጌ ጋር ብትሆን ችግር የለውም ብላ ከፈቀደች ደስ ይለኛል። ግን ደግሞ ኤፍሱን ትቺ ፅጌ ዛሬ ከፅጌ እያለሁ ማለት አልችልም። ምክንያቱም ፅጌም ደግሞ ትናንትና ላይ ነገሮችን ሁሉ እንደዚህ ነገር ውስጥ ውስጥ ለመግባት ምክንያት የሆነች የፅጌ ነች። ምክንያቱም ማልፈልግ ህይወት ላይ ከም ማልፈልገው ሰው ማለት የፍቅር ይዞ በቃ ፍቀሪያት ወድጃት ከእሷ ጋር ህይወት እንዲቀጥል ብዬ ከማስቡ ልጅ አደለም ያረገዘች እንዲገባቸው አለም በዛ ክፍተት ላይ ማንም ሰው መሀል ላይ በተጎዳበት ሰዓት ላይ ከጎና ያለውን ሰው መጉዳት አይፈልግም። ፅጌ ነገሮችን እርግፋ እርጋትታል እኔም በዛ በጓደኞች በምን ብቻ ባለው ነገር ላይ በጣም ነበር። በቃ ዳሜጅ ያደረገች ጭንቅላት በጣም ነበር፣ ልቤ ነው የሰበረችው። እና በዛ ሰዓት ላይ ሱ የመጣችው በዛ ሰዓት ኤፍሱን ላይ ተጠቅሜ ኤፍሱን አይበቃቸው ከፅጌ ጋር ልሆን ነው ማለት አልችልም። ይሄ እንደዚህ አይነት እንደሰው ልጅም ይሄ ነው ነገር ልክ ነው እያላስብ ለዛ ነው እኔ ጋ ነው ነገር ይሄ ነው አንድ መጀመሪያ አማራጭ ሊሆን የሚገባው እኔ አሁን እንደ ሀሳብ መጀመሪያ ቀጥታውን ስንወስደህ መናት አንተ እኛ አይመለከተንም። መናት አትመናት፣ ይሄ ያንተ ልብ ነው። ማመንህ ጥሩ ነው፣ ምክንያቱም የሚታመን ሰው ነው ሰውን የሚያምነው። ገባህ? ስለዚህ ማመንህን ሳይሆን የምንቃወመው፣ ሄደህ በስን ስርዓት ማየት አለብህ፣ ልጅ እንዳለ እንደሌለ ማለት ነው። ከዛ በኋላ ወደ ውሳኔ ትቀርባለህ እንጂ አሁን በዚህ አትቀጥም። እውነታውን ስነግርህ እንዲህ ሊሆን አይችልም፣ መወሰን አለብህ፣ የምነግርህ ነገር ማለት ነው። ምክንያቱም ሁለት ሰው ነው እዚህ ጋር ህይወት ላይ ያለው። ሶስተኛ ሰው ደግሞ መጥቷል አሁን ይሁንም አይሁንም ማለት ነው ባ። ስለዚህ የመጀመሪያ ውሳኔና ይሄን አንደኛው ሊሆን የሚችለው አንድ ስቴፕ ሂድ። ከዛ በኋላ እኮ እየቀለሉልህ ይመጣሉ። ዋሽታ ከሆነ እንኳን ኢቭን ከሷ የመራቂያ ድልህ ይሰፋል። እንዴት ዋሸችኝ የሚለው ነገር ውስጥ እንድትገባ ያደርጋል ያለው ነው አንደኛው ምርጫ ያ ነው እንጂ እንተና ጋር ሄድ አይደለም። እናንተ አሁን ያቺ ከኋላ መታ ስለሆነ እንተና ጋር ሄድ ሴራ ሰርታ ነው። ስለዚህ ወደዛ ሄድ ነው የእናንተ ሐሳብ። እና ብዙ አመት እንትን ስላላችሁም የሚል ነገር አንስታችኋል። ትክክል፣ ተቀብያለሁ። እኔ ግን በሱ ቦታ ላይ ሲሆን ከባድ ነው መወሰኑ ነው ያልኩት አይደል? እኔው መሀል ላይ ነኝ በቃ የሱን ስሜት ተጋርቼ ነው ያለሁት አሁን አይደል? እኔም በቃ እንድወስን አለ አይደል እናንተ ብትመክሩኝ ራሱ ብዬ አስባለሁ። ግን የእናንተ ምክር ምንድን ነው? ከስሜታዊነት ውጡ እና ተናገሩ ስል ምንድን ነው? በቃ ይሄ ከኋላ አሁን ከዚህ በፊት የተናገርኩትን የተናገራችሁትና ከባድ ነው ቀላል አይደል። እንዲመጣቁ በጣም ቀላል ነው፣ እንተና ጋር ሂድ ምክራችሁ ማለት ነው በጣም ቀላል ነገር ነው። ግን እዛው ቦታ ላይ ሆናችሁ ስትኖሩት ግን ይከብዳል ነው። ያ ነው የእኔ ሀሳብ እንጂ እንተና ጋር ሄጅ ብዬ አልወስንም፣ በፍጹም ግን የእሱ ውሳኔ ይከብዳል ነው ይከብዳል። ክብደቱን እኮ በደንብ እናውቀዋለን። ግን አንተ ገጠመ እንበል አንተ አሁን ይሄ ህይወት ገጠመ፣ ምን ነበር የምታረቀው? ራስን ሆነ ማለት ነው ዳኔ ማለት አንተ ብለ ራስን እኔ ዋን ላብ ነኝ ይሄ ነገር ቢገጥመኝ ይሄ እናደርጋለሁ እንድትለ ነው ገባ። እንጂ እኮ ልክ ነህ። አይከብድም እኮ አይደለም። ለዳኒ አሁን በጣም ትልቁና ከባዱ ጊዜ ነው። ከራሳችን አንጻር ነው ሁላችንም ሀሳብ የምንሰጠው፣ ሁላችንም በራሳችን ተፈኩል ብለን ያመነው። ግን አንተ ዳኒ ብትሆን ምንታረቀ ዳኒ እና ጽጌ ተጋብተዋል ወይ? በመጀመሪያ አሁን ያንቺ ሐሳብ እስቲ ንገሪኝ። በጣምብሄምያቱ ከልጅነት ጀምሮ እነና ጥልቅ ያለ ፍቅር አለ ያለያ የማይችል ፍቅር፣ ልጅነ ከልጅነት እስከ እስከ እውቀት ምናምን እሱ የእነሱ ግንኙነት እንጂ ህጋዊ ነገር የለም። አ እቺ አሁን ከኋላ መጣች ከፊት መጣች አይደለም የሚያስተሳስር ነገር ከተገኘ እውነት ሆኖ ከተረጋገጠ፣ እኔ የምለው ነገር እንትን የምለው በቃ ሁለት ናቸው። አላረ ሁለት ነፍስ ወዳለው ብሄድ ብዬ አስባለሁ። እንደ እኔ ነው። እኔ እኔ እኔ በዛ ቦታ ላይ አላረ አብሬ ኖር ያለው ብዙ አሳልፍ ያለው ትክክል ነገር ግን ምንም ነገር አላርለ ሁለት ሳንሆን ኖርማል በአንዳንድ ፍቅር ኖረን የዘለቀን መቼም ይገባሻል። የምለውና ሁለት ነፍስ ካለው ጋር ነው የሚሄደው ብዬ አስባለሁ። ምንም ቢሆን በቃ ግልጹ ነው። ልንገርሽ ይቅርታ አድርጊልኝ በግልጽ ስንነጋገር፣ አንተ ከፍቅር ይርቅ ልጅ ስላረገዘሽ ብቻ ባታፈቅራትም ወደ እሷ ትሄዳለህ ማለት ነው። የምትወዳትን ወይም የምታፈቅራትን ሰው ህይወት፣ ልጅ እንደፈለግሽ አይሆንም አለ አይደለ። ህይወት ልጅ አንድ ነገር እንጋሽ እንዳፈቀሽ በዘላለም እኮ ተዋደሽ እኮ ኑረሽ እኮ ህይወት በዛው እኮ አይቀጥልም እኮ አለ አይደለ። ብዙ አይነት እንሰማለን። ብዙ አይነት የነዳኒ ብቻ ታሪክ አለ በጣም ብዙ አይነት እንትኖች ይመጣሉ እና መቼም ላንቺ አልነግርሽም፣ ታውቂዋለሽ። ሌላም ቦታም ስትኖሪ ማለት ነው እና አንዳንዴም ሳይፈለግ ያ ነገር ሊቆም ይችላል ብዬ እንትን ምለው ግን ይቅር አይደለም ይሄ ነገር እውነት ከሆነ ነው ምልሽ እንጂ አብረው ኑረው ብዙ ነገር ቢያዩ እኔ ደስተኛ ነኝ። ከነሱ በላይ ግልጹን ነው ምነግርሽ። ብትመጣም እሷም ፅጌ ዋላፍ ታውቀኛለች። ግልጹን ነው ምነግርሽ፣ እየዋሹ አይደለም። እሱም ቢሆን ብዙ አመት አራት አመት በላይ ያውቀዋለሁ ግን እንደ እኔ እውነተኛ ፍቅርና ይለያያል፣ ነው የምልሽ። አለማዊ እዚህ ስትኖሪ ከባድ ነው። አለም ላይ በጣም ከማጠብቂው ነገር ነው የሚመጣውና በዛ መንገድ ነው እንጂ አንቺ እንደፈለግሽው አይደል አላፈጣሪ ባለው ነገር ነው የሚሆነው የሚሆነውና ያንን ነው ማስበው። ዳኒ አንቺንም ነው የሚያመሰግናለው ሳምሪ። ስለዚህ አሁን አንተ ሀሳብህን ለእንት ለማለት ያክል ጠቅረገ እንድንረዳው። ወይ ዳኒ የሚያመሰግናለው ሀሳብህን ነው ወስደው እኔ ወደ ልጅ ወደ ኤፍሱ ነው የሚሄደው፣ ወይ ደግሞ አንተ የምታፈቅራት ሰትተ መስዋዕት ታደረጋለ ለልጅ ስትል ማለት ነው። እሺ እዚህ ጋር ደግሞ አንድ ጥያቄ ላስቀምጥል ማለት ነው። ይህን ምርጫ መረጥ አንተ ልጅ ያላትን ስትወድ ፍቅርህን አሳልፈን የሰጠኸው፣ እውን እዛ ትዳር ውስጥ ሰላማዊ ህይወት ትኖራለ? ያ ፍቅር ዛ አይንህም የሚመጡ መሰናክሎች አይኖሩም? ይህን በመወሰንን አመሰግናለሁ። አጠራረጊ ልመልስልሽ በእሱ ቦታ ሆኜም ያሁን እንደ ራሴ እንደኔ ሆኜ ሳስበው ይኸውልሽ በልጅ ምክንያት ገባሽ ሁሉን ነገር እችላለሁ ብዬ አስባለሁ አለ አይደለ ስጋሽ ነው ስጋዬ ነው በቃ አለቀ እኔ ለእሷን ብቻ ሳይሆን ፍቅሩ ያገናኘናል ልጅ ወደ ልጅ ሲሆን ይበልጥ ፍቅሩ አንተው እንደዛ አትባል የእኔ ሀሳብ ነው በጣም ይቅርታ በጣም ይቅርታ የእናንተ ሀሳብ የራሳቸው ሀሳብ ነው ግን አከብራለሁ ሀሳባቸውን ከብራለሁ አከብራለሁ ግን የእኔን ሀሳብ ስለጠየቀችኝ ነው። እና የኔ የምለው በዛ ነው፣ ሊያገናኘን ይችላል ልጅን። ተሰት ብዙ ብዙ ነገሮች አሉ። ወደፊት ይሄ አባባል ነው፣ አትችለውም ሲጀመር ማለት ነው። አባባል ነው አኖሮ አለው ነው ምልሽ ወይ አንቺላት ኖሩ ትችላለሽ። ገባሽ አባባል አይደለም። የኔ ሀሳብ የኔ በቃ የኔ ምርጫ ነው፣ አለቀ። እሱም ያን ነገር ይወሰን ነው። አሁን እኮ ዳኒ ይሄን ያርግ እያልኩ አይደለም፣ ግን በሱ ቦታ ብትሆን ስላለች ነው ሳብሬ እና እንደዛ ነው ማደርገው። ከዛስ ፍቅርህን ጥለ ሄደ እንዴት ትሆናለህ? ብላለችኝ ደግሞ መልሼላቸዋለሁ። በዚህ መንገድ ና በጣም ጥሩ አይ ራስህን አረጋጋ። ምክንያቱም አንዳንዴ ህይወትን መምራት የምንችለው እኛ ራሳችን ጤነኛ ስንሆን ነው እና በጣም ጤናህን ሊጎዳ የሚችልን ነገር ብዙ ባታስተናግድ ጥሩ ነው። የራስን ጤንነት ብጠብቅና እና በራስህ አምሮ ተመርተ ብትወስን ጥሩ ነው። እዚህ የሚሰጥ አስተያየት ጥሩ ሆኖ እያለ ነገር ግን ጫና የሚያሳድርብህ ከሆነ ራስን ፕሮቴክት አድርግ ከምንም በላይ። ከዛ ቀጥለው ደግሞ ዋን ላብ ያለው በጣም ነው የምስማማበት፣ ምክንያቱም ወሳኙ አንተ ነህ። እኛ ይሄን አድርግ ያን አታድርግ ምን ማለት እንችላለን፣ ግን መወሰን አንችልም። በአንተ ህይወት ላይ ወሳኙ አንተ ነህ። ሰው በሰጠ አስተያየት የምትሄድ ከሆነ ገደል ግባ ቢሉን ገደል ልትገባ ነው እንዴ? እንደዛ አታደርግና ራስን ቴኬር አድርግ ከምንም በላይ። የሚመጡትን ነገሮች ደግሞ በጸሎትና በመልካም አእምሮ ለመፍታት ሞክር እንጂ የሁሉንም ሰው አስተያየት ለማስተናገድ ብለ ስትረስ ውስጥ እየገባህ ነው ያለው። ስትረስ ደግሞ መጥፎ ነው በጣም ጤናን ያዛባል፣ ጤናን ይጎዳል። እና ሴት እህቶች ደግሞ አንድ ነገር ማወቅ ያለብን ሰው ያፈቀረውን ሁሉ የሚያገባ ቢሆን ኑሮ ጥሩ ነበረ። ህይወት አንዳንዴ ወዴት እንደምትመራችሁ አታውቁም። እግዚአብሔር ነው በኛ ህይወት ላይ መወሰን የሚችለው። ምን አይነት ህይወት መኖር እንዳለብን አስቀድሞ የሚያውቀው እግዚአብሔር እንጂ እኛ አይደለንም። ስለዚህ እሱ እንዲወስን ፍቀዱለት። አይኖ ሁለቱ በረዥም ጊዜ ጓደኛሞች ሆነው የኖሩ ናቸው። ጥሩ ምኞታችሁን እየገለጻችሁ እንደሆነ አውቃለሁኝ ግን ተጽዕኖ መፍጠር በሰው ላይ ጥሩ አይደለም። የጤና ችግር ያመጣል። እና እሱን ነገር አስቡበት ለማለት ነው። ወሳኙ አንተነህ ግን፣ ቴክ ኬር ዩርሰልፍ ኦኬ